ሄይ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የእናቶች ቀን እንደመሆኑ ሁለተኛ ቪዲዮ ስሰራ ነው። ይህ ቪዲዮ የተቀረጸው ዛሬ በእናቶች ቀን ማለትም በግንቦት ሶስት ነው። ቆይቶ ከደረሳችሁ ኤዲት ሳይደረግ ወይ ደግሞ ሌላ ሌላ ነገር አጋጥሞ ሊሆን ይችላል። ግን ዛሬ በጣም በብዙ መንገዶች እግዚአብሔር በተለያየ መንገድ ያስተማረኝ እንደገና አሁን መናገር ማልችለው ስህተት የሰራሁበት እና እዛው የታረምኩበት ቀን ነው። እና ሳስበው ሳስበው ቀዛሬን ማለትም የእናቶችን ቀን ለየት ባለ መንገድ እንዳስታውስ ይመስለኛል። እና በህይወታችን ውስጥ እያንዳንዱ ስህተታችን መፍትሄው ያለው ወይ ደግሞ ማስተካከያ ያለው እዛው ስህተት ውስጥ እንደሆነ እንዳውቅ ከዛ ደግሞ ድሮ ድሮ ነገሮችን ስስትና የተሳሳተ መንገድ ላይ ራሴን ሳገኝ በጣም ነበረ። ከተሳሳትኩት ጊዜ ይልቅ እዛ ስታቱስ መገኘቴ የሚፈጥርብኝ ቁጭት ያንን ቀኔን የሚያበላሽ የነበረው ዛሬ ግን በኢነርጂ በሳቅ ዌስቲንግ ታይም አይደለም ብዬ ያጠፋሁትን እንደ ጥፋት ሳልቆጥር እንደገና አሁን አዱላላ ሪዞርት ውስጥ እገኛለሁ። በአዱላላ ሪዞርት ውስጥ አጭር ቪዲዮ ለእናንተ ለመቅረጽ ያህል ነው። ብዙዎቻችሁ ጠፍተሻል ጠፍተሻል፣ እያላችሁ ከዚህ በኋላ አልጠፋም። ያው ምን ቢዚ እንዳደረገኝ ሌላ ጊዜ እነግራችኋለሁ። እወዳችኋለሁ። በይ